በየቤታችን እንደ ኢትዮጵያዊነታችን አዘውትረን የምንመገበው ምግብ እንጀራ ነው። የእንጀራ ደግሞ ዋናው ግብአቱ ጤፍ መሆኑ ይታወቃል። ከዚህ ጋር ተያይዞ ዛሬ የጤፍ ገበያ ምን ይመስላል፣ ጥራትና አይነቱስ፣ ዋጋውን የሚለውን ለማየት እንዲሁም ደግሞ ሌሎችም ጥራጥሬዎችን እንዲሁም ደግሞ እህሎችን ለማየት በአንድ መሸጫ ተገኝቻለሁ። ቻናላችን ኑሮ በሸገር ነው። እኔ ደግሞ ነሀሚ ነኝ። አብራችን ቆዩ። ሰላም፣ እራስህን እና ሱቃችሁን አስታውቅ። እሺ፣ በላይ የጤፍ ዱቄትና የፎኖ ዱቄት መሸጫ ባልደራስ ኮንዶሚኒየም ነው ያለነው። በላይ ይባላሉ። የምናይዛቸው የምርት አይነቶች የተለያዩ ዱቄቶችን፣ ጤፍ፣ በቆሎ፣ ስንዴ፣ አጃ፣ ገብስ እንይዛለን። እኔ እንግዲህ ዛሬ በዋነኝነት ለማየት የመጣሁት ጤፍ ነው። የጤፍ ገበያ ምን ይመስላል፣ እናንተ ምን አይነት ጤፍ ትይዛላችሁ የሚለውን ለማየት ነው የመጣሁት። ከዛ በኋላ ደግሞ ሌሎችን እህሎችን የምናይ ይሆናል። አሁን ግን እስኪ ከምትይዙት ጤፍን ጀምርና። የምንይዛቸው ጤፎች ያው አንደኛ የእንቡር ጤፍ እንይዛለን። እንቡር ይባላል። ይሄ በጣም ልዩ ነገር ነው። ይሄ ምን ይባላል? የእምቡር ጤፍ ይባላል። አንደኛ ጤፍ ነው የእምቡር ጤፍ። አዎ ሀገሩ ነው እምቡር ሀገሩ ማለት ነው። ሀገሩ የእምቡር ጤፍ ነው። ጥራቱን የጠበቀ ነው። ራሳችን ፋብሪካ ላይ ነው የሚፈጨው፣ ፍጮ ቤት ላይ ጥራቱን የጠበቀ ነው። ስንተኛ ደረጃ ነው? አንደኛ ደረጃ ነው ሌላ ደግሞ ቀይ ጤፍ፣ የምንጃ የጅሩ ጤፍ እንይዛለን። ቀይ ጤፍ ደግሞ ይሄን ይመስላል። በጣም ቆንጆ ነገር ነው። የጅሩ ጤፍ ነው። ይሄ የጅሩ ቀይ ጤፍ ይባላል። ይሄ እሺ፣ አንደኛው ቀይ ጤፍ ነው። ያው 14 ሺህ ብር ነው። በኪሎ ስንት ነው ማለት ነው? ነጭ ከአንደኛ ደረጃ ሌላ ሳትይዙ ነጭ ከአንደኛ ደረጃ ሌላ በትእዛዝ ነው የምንይዘው ብዙ ጊዜ ዛሬ አዘዛችሁን ነገ ይደርሳል። በምትፈልጉት አይነት ከዚህ መለስ ያለ የምንጃርና የአዳ ጤፍ የሚባላል ምንጃር አካባቢና አዳ እና የጎጃም ሸበል በረንታ የሚባል ጤፍ እንይዛለን። እሱም መቶ ስልሳ ብር ነው። እሱም እነሱ በትዛዝ ነውአለ ው ይህንን ይመስላል አለ እሱም መቶ ስልሳ ብር እንሸጣለን። የዚህኛውም ሁለተኛና ሶስተኛን ለምንፈልግ ሰው በትዛዝ ይመጣል። እንግዲህ ድሮ ድሮ ነጭ ጤፍ ነበረ በጣም ተፈላጊነት የነበረው። አሁን ደግሞ ለጤና ጥሩ ነው የተባለ ቀይ ጤፍ ተፈላጊ ሆኗል። እና እናንተ ጋር ያለው ነገር እንዴት ነው? ደንበኞቻችሁ በብዛት የትኛውን ነው የሚመጡት? እኛ ጋር ያው በብዛት ነጭ ጤፍ ነው። ሰው ነጭ ጤፍ በእርግጥ ቀዩም ይሄዳል፣ ግን ሞር ሰው ያው ነጭ ነገር መብላት ነው የሚፈልገው። ጥቁሩ ግን ለጤና ጥሩ ነው አይደለም? ቀይ አይረናለው ይባላል። ያው ጥቁሩ አሪፍ ነገር ነው በጣም ያው ኢትዮጵያ ህዝብ የለመደው ነጭ ጤፍ ስለሆነ ነጭ ላይ ነው የሚያተኩረው። ሽያጭ በጣም ነጭ ላይ ነው የሚያተኩረው። ቀይ ጤፍ ምን እሸጣለሁ? ስለዚህ እሺ፣ ጤፍስ እናንተ ጋር ሰው መጥቶ አጠቃላይ ዋጋው ከምን እስከ ምን ማግኘት ይቻላል? አጠቃላይ በትዕዛዝ እስከ 115 ብር ድረስ መለስተኛ፣ ሰርገኛ የሚባሉ ጤፎች አሉ። እነሱን በ130 ብር፣ በ120 ብር እናቀርባለን። ቀደም እንደነገርከኝ ያው በትዕዛዝ ማለት ነው አንደኛ የሚባሉትን የእምቡር ኤክስፖርት የሚደረጉ ጤፎች ናቸው። የእምቡርና የአዳ ጤፍ እና የምንጃር፣ የጎጃም፣ የሸበል በረንታ ጤፍ ነው እዚህ ያለው አሁን ላይ ማለት ነው። በትዕዛዝ ግን ሁሉም አይነት ጤፍ በሰፊው እናቀርባለን። ወደዚህ ስታመጡት ጥራቱን የጠበቀ እንዲሆን ምን አይነት ጥንቃቄ ታደርጋለን? ወደዚህ ስናመጣው ጥራቱን የጠበቀ እንዲሆን የምናደርገው ነገር አንደኛ ነገር የሚፈጭበት ወፍጮ ቤቱ የራሳችን ነው። ሶስት አራት ብራንች አለን። የራሳችን ነው ራሳችን ወፍጮ ቤት ላይ ነው የሚፈጨው። ሁለተኛ ነገር ደግሞ እራሱን የቻለ ሴፍቲውን የጠበቀ ሰራተኛ አለ እዛው ወፍጮ ቤት ላይ ወር እንኳን ከቻሉ ሄደንም እናስገባለን ወፍጮ ቤት እዛው ያለበት ቦታ ቤተል አለ ሀያት አለ ቡልቡል አለ ቦሌ ማለት ሶስት ብራንች አለው እንዴት እንደምንሰራ ሁሉ የዛንም ካስፈለገ እና ማሳየትም እንችላለን። ግን በጣም ስለዚህ ለቀራጥ በጣም ተማምነሃል? አዎ ያው እንግዲህ የኢትዮጵያ ህዝብ በእምነት ነውና፣ ግን አሪፍ ነገር ነው የምናቀርበው። በጣም አሪፍ። እሺ አሁን ደግሞ እስቲ ስንዴ ታሳየኛለህ? እናንተ ጋር የምናገኘው ስንዴ ዱቄት፣ አሁን ፍርኖ ዱቄት አለ የፋብሪካ፣ እኛ ደግሞ ወፍጮ ቤት የምናዘጋጀው ንጹህ ስንዴ አለ፣ በነጭም በጥቁርም ማለት ነው። እስቲ እናንተ ከምታዘጋጁት እንጀምርና ስለፋብሪካውም ትነግረኛለህ። እኛ የምናዘጋጀው ያው ይሄኛው ነጭ ስንዴ ይባላል። በጣም አሪፍ ነገር ነው። ኪሎ 115 ብር እንሸጠዋለን። እንዲ ተዘጋጅቶ 115 ጽድት ብሎ ነው የሚሰራው። ተለቅሞ ምን ተብሎ ነው የሚሰራው? አሪፍ ነገር ነው። ደረጃው አንደኛ ደረጃ ነው። አንደኛ ሌላ አንደኛ ሁለተኛ ነው የምንይዘው ገብስ፣ ዱቄት ይይዛል። ጥቁር ገብስ። ጥቁር ገብስ ማለት ደግሞ ይህን ይመስላል። በጣም ነው የሚያምረው ሲታይ፣ በጣም ቆንጆ ነገር ነው። ጥራቱ ምን ያህል ነው? ጥራቱም ያው እንደነገርኩሽ ነው። እራሳችን ላይ ነው የሚሰራው። ምናምን አይደለም ራሳችን ነው የምናዘጋጀው። ራሳችን አዘጋጅተው ዋጋው መቶ ስልሳ ብር ነው። ነውት ያለ ነገር ነው። ስነ ስርዓት ተዘጋጅቶ ነው የሚመጣ መቶ ስልሳ ነው የሚሸጥ ያለ ነው። ሌላ በቀሎ ዱቄት እንይዛለን። የፋብሪካ የባህር ዳር የፋብሪካ ደግሞ ሮብዱ ይባላል። የእኛ ይሄ ነው ሮብዱ ይባላል። ዶዶላ ነው የሚመረተው በጣም አንደኛ ጥራቱ የጠበቀ ነው። ካሉት ዱቄቶች ከተለያዩ ዱቄቶች አሁን የተሻለ ተብሎ በአንደኛ ደረጃ ላይ የተያዘው የሮብዱ ዱቄት ነው። እንደዚህ ታሽጎ ነው የሚሸጠው። በኪሎም እንሸጣለን፣ በኪሎም በ25 ኪሎም በአስርም በአምስትም እንሸጣለን እንደየሰው ፍላጎት እንሸጣለ። ዋጋ በአምሳ ሲሆን ይቀንሳል። በኪሎ 125 ብር ነው ገበያ ላይ የሚሸጠ፣ ኪሎ 125 ነው። እንደዚህ ሴት አሸገው እንደዚህ 50 ሲሆን 6000 ብር ነው የምንሸጠው። ለብዛት ለሱቆች ምናምን እናከፋፍለን በዲስካውንት በመቶ አስር ብር ይሳ ማለት ነው። ለሱቆች እናከፋፍለን። ሌላ ሌላ ምን ላሳይሽ እችላለሁ። ሌላ በቆሎ ዱቄት ብዬሻለው። በቆሎ ዱቄት ደግሞ ቤስት ይባላል። የባህርዳር ነው። ከባህርዳር የሚመጣው የፋብሪካ ነው። ቆንጆ ነገር ነገር ለዳቦም ይሆናል፣ ላብሴት ይሆናል ለተለያዩ ነገር ለገንፎም ለምን ጠቀሙታል ሰዎች አሪፍ ነገር ነው። የምንይዘው ይባላል ዋጋው በኪሎ ነው፣ በኪሎ ስልሳ አምስት ብር ነው የምንሸጠው። ለእንጀራ ቤቶች ምናምን ደግሞ እንዲህ ለማከፋፈል ለሚወስዱት በብዛት ለሚወስዱት ስድስት ሺ ብር ማለት ነው ስልሳ ብሬሳ ማለት ነው። በጣም ነው የሚሸጥ እንግዲህ አሁን የታሸገውን በቆሎ አሳይተ ይሄኛል በጥሬ ውስጥ ይዛላችሁ በጥሬው ምን ይዛለና እንይዛለን ማየት እንችላለን። በቀሎ በጥሬው ዱቄቱን ዱቄቱን አሳይችሻለሁ። በጥሬው ይሄን ይመስላል። በጣም ያምራል። ችርቻሮው 65 ብር ነው የምንሸጠው፣ ስልሳ ብር ነው የምንሸጠው ችርቻሮ በኪሎ ማለት ነው። አንድ ኪሎ 60 ብር ነው የምንሸጠው። በብዛት ለሚፈልጉ ከአምሳ በላይ ለሚፈልጉ በመቶ ሃምሳ 150 ብር ነው እናከፋፍላለን በብዛት ለሚፈልጉ ሰሊጡን ለዳቦ ለምናምን ይጠቀሙታል ለብዙ ነገር ያው ሰዎች። እሺ ኪሎ ሶስት መቶ ብር ነው የሸጥነው ያለ ነው ኪሎ 3 ነው የተሻለ ሰሊጥ ነው አሪፍ። በጅምላስ ሲሆን ይቀንሳል? ሰሊጥ በጅምላ ያው ብዙም ሰሊጥ ላይ ተጠቃሚ ጅምላ የለም ችርቻሮ ነው እስካሁን የሚሸጥ ያለ ነው። በብዛት ሲሆን ኪሎ 3 ነው። ይቀንሳል? አዎ ኪሎ 3 ነው። በጣም አሪፍ። እሺ እናንተ ጋር ብዙ ጊዜ ደንበኞቻችሁ ሲመጡ የሚገዟቸውን እህሎች እስቲ ያሳየኝ። ለብዙ ጊዜ ያው ሰው መሰረታዊ ነገር ምስር አትርክክ ምናምን ነገሮች ናቸው። ቅንጨ የጎንደር አንደኛ ሁለተኛ የሚባሉ አሉ። እነሱን ይህን የጎንደሩ አንደኛው ቅንጨ ይባላል። አጃ ቅንጨ የጎንደር ይባላል አንደኛ የሚባለው ነው ኪሎ ሶስት መቶ ብር ነው። ምን ኪሎ ሶስት መቶ ነው። የስንዴ ያገብስ እንይዛለን። የስንዴ መቶ ገበያ ላይ መቶ ስልሳ እየሸጥ ነው ነው ችርቻሮ ሌላ መሰረታዊ ነገር ደግሞ ያው ምስር መቼም መሰረታዊ ነገር፣ አዎ በየቤታችን እንግዲህ ወጥ ብዙ ጊዜ ስለምንሰራ፣ እሱ ደግሞ አሪፍ አሪፍ ነገር፣ የተሻለ የተለቀመ የሚባሉ አሉ። እነዚህ ልዩ የሚባለው የሀገር ውስጥ አዎ፣ የሀገር ውስጥም የሀገር ውጭም አሉ። ያገር ውስጡ አራት መቶ ብር አንደኛ ልዩ የሚባል የተለቀመ እንሸጣለን። የውጭው ደግሞ ሁለት መቶ ሀምሳ ብር፣ የውጭው ሲሆን ያው መቶ ብር ልዩነት ማለት ነው። እና የተሻለ ቡና እናቀርባለን አንድ ሺህ

ጎብኑን በጣም ጥሩ ነገር ነው የምንይዘው። እህልም ይታየኛል እዚጋ እንግዲህ ሽምብራ አለ። ሽምብራ ጥራጥሬዎችን ሁሎችንም እንይዛለን። ሽምብራ ዱቤ፣ ኖርማል ሽምብራ፣ ባቄላ፣ የተለያዩ ነገሮች ሌላም። የጥራጥሬዎቹን ዋጋ ከምን እስከምን ነው? ጥራጥሬዎቹን ዋጋ ያው በሰፈር ደረጃ በተሻለ ዋጋ ነው የምንሸጠው። ጥራቱን የጠበቀ ናቸው። ተመጣጣኝ ዋጋ ናቸው። ጥራትም ጥራትም ይፈልጋል በጣም አሪፍ እስኪ ለምሳሌ ያህል የሽምብራው ዋጋ ምን ያህል ሽምብራ አሁን ገበያ ላይ 150 ብር እየሸጥ ነው ነው በኪሎ አዎ ያበሻዋን እሺ ነው ያበሻዋን 160 ብር የዱቤውን ደግሞ 190 ብር እየሸጥ ነው በጣም አሪፍ እሺ እዚህ ጋር ደግሞ ባቄላ አለ እስኪ ስለ ባቄላው ደግሞ ይታየናል ያው ቅድት ያለ ነገር ነው። ባቄ ነው በጣም አሪፍ ነገር ነው። የተሻለ ነገር ነው የምናቀርበው። ኪሎ ሁለት መቶ ብር ነው። ሁለት መቶ ብር በጣም አሪፍ። ኪሎ ሁለት መቶ ብር። አተርክክ ደግሞ ጥራቷን የጠበቀች የተለቀመ የአበሻ አተርክክ ይባላል። ሲታይ ራሱ ሲታይ ራሱ ያምራል፣ በጣም ነው የሚያምረው

ኪሎ 340 ብር ነው የሚሸጠው። የውጭ ደሞ 250 ብር ነው። ያልተለቀመ ምን ይዛለን? እሱ ደሞ 320 ብር ነው። 320 ብር። እነዚህ የተሻሎች ናቸው። ተልባ ኪሎ 300 ብር ነው። ይሄን ነገር ታውቂያለሽ? አዲስ ሆኖብኝ እኔም እያየሁት ነበረ፣ እና እጠይቅሃለሁ። አዎ፣ አባ ሰዎች አባጮማ ይሉታል፣ አደንጓሬም ቦለቄም ይሉታል። አባጮማ ነው፣ ሞር ብዙ ስሙ። ከሩዝ ጋር ይሰሩታል፣ ለንፍሮ ይሆናል። ኪሎ ያው አራት ሃምሳ። ያው መኮረኔዎች፣ ሁሉም አይነት ቅርጻ ቅርጾች አሉን። አራት አይነት አለን፣ አራት አይነት መኮረኔዎች አሉ። ዋጋቸው አንድ ነው። ይሄም የተሻለ እንትን ነው የሚይዘው ፕሪማ ይባላል። አሪፍ ነገር ምን ይባላል? ፕሪማ ይባላል። ፕሪማ እሱ ነገር ለምን ማለ። ከዛ ደግሞ ትላልቁ መኮሮኒም እንግዲህ እዚህ ሱቃችሁ ውስጥ የሌሉትን ደንበኞች መጥተው በፍላጎታቸው ማዘዝ ይችላሉ ብለኸኛልና ያው ደንበኞች ለምሳሌ በ24 ሰዓት ውስጥ የሚፈልጉት ነገር ይደርሳል። ለምሳሌ በብዛት ጤፍ ተፈቱ ቤት ዴሊቨሪ ዴሊቨሪ እንሰራለን። መቅረሻ ለዋ አነገርሽ ዴሊቨሪ እንሰራለን። ኦልሬዲ የሚፈልጉትን ነገር በብዛት ሲያዘዙ ዛሬ ታዘዙን ምሳሌ 24 ሰዓት ውስጥ ይደርሳል ቤት ይደርስላቸው። ስለዚህ ትእዛዛችሁን በአንድ ቀን በአንድ ቀን ታደርሳላችሁ ማለት ነው? እሺ በትእዛዝ ሲሆን እስከ ስንት ኪሎ ድረስ ነው የምትቀበሉት ትእዛዝ? ያው እዚህ የሌለ ከሆነ ከመቶ ኪሎ ጀምሮ ከመቶ ኪሎ ጀምሮ ወደ ላይ ሰዎች እንግዲህ እዚህ መተው የኛ ተመልካቾች መግዛት መሸመት ቢፈልጉ ወይም ደግሞ ዴሊቨር ማስደረግ ቢፈልጉ እንዴት ነው የሚያገኘዋቸው? ስልካችን አለ፣ ስልካችን እናስቀምጠናል። ማስታወቂያ ቢዝነስ ካርድ አለን፣ እሱን ተጠቅመው ማዘዝ ይችላሉ። መተውም ጎብኝተው አይተው የሚፈልጉትን ነገር በአካል አናግረው ማዘዝ ይችላሉ። በጣም አሪፍ። እዚህ ሱቅ እንግዲህ በአካል እንዲመጡ የት ነው ያለ? ነው እስቲ ቦታውን ነገራችን። ባልደራስ ኮንዶም ነው የሚባለው፣ ብሎክ አምስት የቤት ቁጥር 03 ነው በላይ በላይ የጤፍ ዱቄት እና ፊኖ ዱቄት የተለያዩ ጥራጥሬዎች ማከፋፈያ የሚል ነው። ታፔል ነው። በጣም መስካርዳለን። ስልክ ቁጥር 0910745219 ብሎም 0932688884 ላይ ደውሎ ያስፈለጉትን ነገር ማግኘት ይችላል። ማዘዙ መምጣት እንችላለን። እሺ፣ ለነበረን ቆይታ እንግዲህ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። ተመልካቾች፣ በበላይ የጤፍ ዱቄት መሸጫ የነበረኝ ቆይታ ይህንን ይመስል ነበር። እንግዲህ ጤፍ፣ እህል እንዲሁም ደግሞ ጥራጥሬዎችን አብረን አይተናል። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ። ቻው።